ማለት ነው። እሱ በራስ ማንግባባ ከሆነ ደግሞ ኢማናችን ወርዷል ማለት ነው። ጀነት ደግሞ መገቡት ስትዋደዱ ለዋል። ያው ጀነት እንፈልጋለንና መዋደድ አለብን፣ መግባባት አለብን፣ መቻቻል አለብን። ምናብሎ ማለት ባህር ነው፣ ሰፊ ነው፣ አንጨርሰው እኛ እንደምናስበው ጠባብ አደለም። ነቢያችን ሰለላሁ አለይሂ ወሰለም ሰላት የሰገደ ሰው ቂብላ የተቅጣጨ ሰው አለ። ሰላት የሰገደ ወደ ቂብላ ዞሮ የሰገደ ሙስሊም ያረደውን የበላ ሙስሊም ብሎ ማለት ይሄ ነው። ሙስሊም ቢጣላም ቢገዳደርም የወንድም አማች ነው ወንድም ያይደለም ከሌ ብንል የሚቀር ነገር አይደለም። እኛ የእስልምናውን ወንድም አማችነት ማፍረስ አቅም የለንም። አንቺ ነው አሁን ምሳሌ፣ አንድ ሰው ሶስት አራት ልጅ ቢወንጅ አንዱ ማለት ነው ወንድሙ ወንድሜ አይደለም እህቴ አይደለችም ብሎ ግን ዝምድናው የሚቀርና የሚቆረጥ አይደለም። ወንድምነቱ የሚካድ አይደለም። የስልምናም ወንድማማችነት ምንም የሰራው እንዲሰራ እኛ ማፍረስ የምንችለው አይደለም። አላህ ነው የሰጠን ወንድማማችነት። አላህ ነው ወንድሞች ብሎ የጠራን። ሌላው ከሌሎች ማስበለጥ ወንድሞቻችንን ነቢያችን ሰለላሁ ዐለይሂ ወሰለም አሁንም ኢማን አይኖርም አሉ ከራሱ የበለጠ ወንድሙን እስከወደደ ድረስ ይሄ ቀን ደስ የሚል ቀን ነው። ልጆችም አይዟችሁ፣ አላሁ አክበር እያላችሁ ተጫወቱ። መጫወት የተፈቀደ ነው። ድቤ መደባት የተፈቀደ ነው። ልጆችና ሴቶች አይዟችሁ ተጫወቱ። እናታችን አይሻ ጋር ሁለት ሴቶች ነበሩ ድቤ እየደቁ የሚጫወቱና ከዛ አቡበክር ገብተው የሸይጣን ሲንቆ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም የትገባ እንዴ ብለው ተቆጡ እሶጪ ብለው ለልጃቸው ሲሉ ነቢያችን ለ ላሁ አለ ወሰለም ተዋቸዋል። ይገልቁ ውዒት ነው፣ ይጫወቱ። ይሁዳዎችም ይወቁ ኢማናችን አለ ማለት ነው። እስ በራስ ማንግባባ ከሆነ ደግሞ ኢማናችን ወርዷል ማለት ነው። ጀነት ደግሞ መጠቡት ስትዋደዱ ለዋል ጀነት እንፈልጋለና መዋደድ አለብን መግባባት አለብን መቻተል አለብን። ስልምና ብለው ማለት ባህር ነው ሰፊ ነው። አንጨርሰው። እኛ እንደምናስበው ጠባብ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሰላት የሰገደ ሰው ቂብላን የተቅጣጨ ሰዋል። ሰላት የሰገደ ወደ ቂብላ ዞሮ የሰገደ ሙስሊም ያረደውን የበላ ሙስሊም ብሎ ማለት ይሄ ነው። ሙስሊም ቢጣላም ቢገዳደልም የወንድማማች ነው። ወንድሜ አይደለም። ከሌብን የሚቀር ነገር አይደለም። እኛ የስልምናውን ወንድማማችነት ማፍረስ አቅም የለንም፣ አንችልም። አሁን ምሳሌ አንድ ሰው ሶስት አራት ልጅ ቢሆንች አንዱ ማለት ነው ወንድሙ ወንድሜ አይደለም እህቴ አይደለችም ወይ? ዝምድናው የሚቀርና የሚቆረጥ አይደለም። ወንድምነቱ የሚካድ አይደለም። የእስልምናው ወንድማማችነት ምንም የሰራው እንዲሰራ እኛ ማፍረስ የምንችለው አይደለም። አላህ ነው የሰጠን ወንድማማችንን። አላህ ነው ወንድሞች ብሎ የጠራን። ሌላው ከሌሎች ማስበለጥ ወንድሞቻችንን ነቢያችን ሰለላሁ ዓለይሂ ወሰለም አሁንም ኢማን አይኖርም ሉ ከራሱ የበለጠ ወንድሙን እስከወደደ ድረስ። ይሄ ቀን ደስ የሚል ቀን ነው። ልጆችም አይዟችሁ፣ አላሁ አክበር እያላችሁ ተጫወቱ። መጫወት የተፈቀደ ነው። ድቤ መደባት የተፈቀደ ነው ልጆችና ሴቶች አይዟቹ ተጫወቱ እናታችን አይሻ ጋ ሁለት ሴቶች ነበሩ ድቤ እየደቁም የሚጫወቱ ና ከዛ አቡበክር ገብተው የሸይጣን ማሲንቆ ደግሞ ነቢያችን ሰለላሁ ዓለይሂ ወሰለም ቤት ገባ እንዴ ብለው ተቆጡ አስወጪ ብለው ለልጃቸው ሲሉ ነቢያችን ሰለላሁ ዓለይሂ ወሰለም ተዋቸዋል ይህ ጥልቁ ዒድ ነው ይጫወቱ ይሁዳዎችም ይወቁ